ጤና ይስጥልኝ የተወዳችሁ ና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና የዕለቱን አዳዲስ ና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። በአማራ ክልል የብልጽግና አገዛዝ ባለስልጣናትን ስታጓጉዞ የነበረች ሄሊኮፕተር ላይ የተፈጠረው ሁኔታ አነጋጋሪነቱ መቀጠሉ ታውቋል። የቀጠናው ፋኖ መተን ጣልና ሲል አገዛዙ በበኩሉም የቴክኒክ ችግር ነው ሲል አስተባብሏል። የኢትዮኒስ የመረጃ ምንጮች በኩላቸው አቶ አገኘ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት አሉ ብለዋል። በክልሉ ዛሬም ወታደራዊ ካምፖችን ጨምሮ በተለያዩ አካባቢዎች ላይ ውጊያ ሲቀጥል የኮማንዶና አየር ወለድ አዛዡ ጠላቶቻችን እንደ ጤዛ አረገፍን ሲሉም ተናግረዋል። በዚህ ላይ ቀዳሚ ሪፖርታችን ነው። ወላሂ ወላሂ ብለን ግድቡን ለባህር ዳር አልሸጥንም አሉ የአገሪቱ ጠቅላይ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ እያንሰራራች ነው ማለት የተናገሩ ሲሆን ለዚህም ህዳሴ ግድብን ጠቅሰው አልተሸጠማለ ይላሉም። ላለፉ ሰባት ዓመታት ደም አፋሳሽ ጦርነት ያደረጉት ብርሃኑ ጁላ አሁን ላይ ህዳሴ ግድቡ የኢትዮጵያ የማንሰራራት ምልክት ነው ብለውታል። በዝርዝር እናያለን። በትግራይ ክልል የሚገኙ ትምህርት ቤቶች ለ2018 ዓ ም የትምህርት ዘመን ምንም አይነት ክፍያ ጭማሪ እንዳያደርጉ ተከልክሏል። የፌዴራል ትምህርት ሚኒስቴር ጭማሪ ማድረግ ይቻላችሁ ቢልም፣ በትግራይ ክልል ግን ይህ የተከለከለው ነው ተብሏል። በአዲስ አበባ ደግሞ እስከ 65 በመቶ ድረስ የሚደርስ ክፍያዎችን ማስጨመር ይቻላችሁ የሚል ፍቃድና አግኝተዋል የተባሉ ትምህርት ቤቶች ይፋ ሆነዋል። በዝርዝር ና ያለ ነው እስራኤል የትሄራንን የአየር ክልል በሙሉ መቆጣጠሯን ይፋ አድርጋለች። የኢራን ፕሬዚዳንት ደግሞ ዜጎች ወንጀለኞች እንዲጋፈጡ ጥሪ አቅርበዋል። የዓለም አቀፉ የአቶሞቲክ ኤነርጂ ኤጀንሲ እስራኤል በኢራን የኒውክሌር ተቋማት ላይ ባረሰችው ጥቃት ላይ ለመነጋገር አስቸኳይ ስብሰባ ሲጠራ ኢራን የኒውክሌር ድድር የሚቀጥል ከሆነ ከአሜሪካ የእስራኤል ጥቃት እንድታዋግዝ ጠይቃለች። በዝርዝር ና ያለን ተመልካቾቻችን፣ ወደ ዝርዝሩ አልፋለው፣ አብራችሁ ይቆዩ። በአማራ ክልል የብልጽግና አገዛዝ ባለስልጣናት ስታጓጉዝ በነበረችው ሄሊኮፕተር ላይ የተፈጠረው ሁኔታ አነጋጋሪነቱ መቀጠሉ ታውቋል። የቀጠናው ፋኖ መተንጣልናት ሲል አገዛዙ በበኩሉ የቴክኒክ ችግር ነው ሲል አስተባብሏል። የኢትዮኒስ የመረጃ ምንጮቹ በኩላቸው አቶ አገኘሁ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት አሉ ብለዋል። በክልሉ ዛሬም ወታደራዊ ካምፖች ጨምሮ በተለያዩ አካባቢዎች ውጊያ ሲቀጥል፣ የኮማንዶና አየር ወለድ አዛዡ ደግሞ ጠላቶቻችን እንደጤዛ አረገፍን ሲሉ ተናግረዋል። ሰኔ 8 2017 27 ዓ ም ከምሽቱ 12 ሰዓት ከ45 ገደማ በጎንደር ጎርጎራ ከተማ የተፈጠረው ጉዳይ አነጋጋሪ ሆኖ መቀጠሉ የታወቀው በእለቱ የጎንደር ዩኒቨርሲቲ ፕሮጀክቶች ለማስመረቅ በሚል የአገዛዙ ፕሬዚዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልሉ ርዕሰ መስተዳድር አረጋ ከበደና ሌሎች በርካታ ባለስልጣናት ወደ ጎንደር መግባታቸው የታወቀ ሲሆን በከተማዋ ሲገቡ ቤተክርስቲያን ለጸሎት የወጣው ህዝብ እንግዳ ተቀበሉ በሚል የጸጥታ አካላትና አካሪዎች ህዝቡን እንዳዋከቡት ነዋሪዎች ተናግረዋል። የዚህ ሁኔታ ፕሮጀክት መረቃ በሚል ጎንደር ከተማ የዋሉት የአገዛዙ ባለስልጣናት አመሻሹን ከጎንደር ከተማ 50 ኪሎ ሜትር ወደምትርቀው ጎርጎራ ከተማ በወታደራዊ ሄሊኮፕተር መጓጓዛቸውን የመረጃ ምንጮቻችን አረጋግጠዋል። አነጋጋሪ የሆነው ሁለተኛው ዙር የባለስልጣናትን ቡድን የያዘችው ሄሊኮፕተር ላይ የተፈጠረው ሲሆን የአካባቢው የፋኑ ቃል አቀባዮች ሄሊኮፕተር መተን ጥለናል ሲሉ ያስታወቁት ወዲያው ነበረ። ይህን ተከትሎ ጉዳዩ በርካቶች መነጋገር ያደርጉ ሲሆን አገዛዙ በኩሉ በአማራ ኮሚኒኬሽን በኩል የቴክኒክ ችግር ነው የተፈጠረው በሚል ችግሩ መፈጠሩን አረጋግጧል። ስለ ጉዳዩ የጠየቅናቸው የቲዩኒስ የመረጃ ምንጮች ወኩላቸው ወታደራዊ ሄሊኮፕተር በጎርጎራ ከተማ ችግር ተፈጥሮበታል ሲሉ በመግለጽ በዚህም አገኘሁ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት እንዳሉ ሰምተ ሲ ሲሉ ተናግረዋል። ሄሊኮፍተሩ ተመቶ የወደቀው አይመስለኝም ያሉ አንድ የከተማዋ ኗሪ፣ ሆኖም ከጎንደር ባለስልጣናት ናቸው የተባሉ ሰዎችን ሲያመላልሱ ነበር። ምሽት ላይ የመጣቸው ሄሊኮፍተር ጎርጎራ ስታርፍ ተጎድታለች። ብዙ ግርግር ነበረ፣ ብዙ ሰራዊትም ነበር። ስልካቸውን የጠቀሙ ነዋሪዎች ሁሉ አሉ። ሁሉም ወደ ቤት እያዋከቡ አስገቡን ሲሉ የነበረው ሁኔታ ተናግረዋል። ሌላኛው የኢትዮ ኒውስ የመረጃ ምንጭ በኩላቸው ሄሊኮፕተር ሲያርፍ ተንገራገጨ ሲባል ሰማን። ፌስቡክ ላይ ሳይም ባለስልጣናት የያዘች ሄሊኮፕተር ተመታች የሚል አነበብ። ሁኔታውን ሳጣራ ያረጋገጡት ግን የተባለውን ያህል አይደለም፣ ጉዳት ግን አለ ብለዋል። የጉዳት ሁኔታ እንዴት እንደሰሙና የሚያውቁት እንዲነግሩት የጠየቅ ናቸው እኒሁ የመረጃ ምንጫችን ጓደኛ ሐኪም ስለሆነ በዚሁ በኩል ሳጠይቅ አቶ አገኘው ተሻገር አንዲት ሴትና አንድ ሌላ ባለስልጣን ቀላል ጉዳት ደርሶባቸዋል ነገረ ሲሉ ተናግረዋል። ኢትዮ ኒውስ ባደረገችው ተጨማሪ ማጣራት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የውሃና የኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋና በስም ያልተጠቀሰች ጋዜጠኛ ቀላል ጉዳት ደርሶባቸው ሕክምና ማድረጋቸው ለማወቅ ተችሏል። ችግሩ በተፈጠረበት ወቅት ጎርጎራ ከተማ ሁሉም መንገዶች ወታደሮች ተዘግተው ነበር የሚሉት የከተማ ኗሪዎች በሰአቱ አምቡላንስም ሲመላለስ ፈጣን ጀልባም ነበር ብሏል። ጉዳዩን በተመለከተ የአገዛዙ ምላሽ ቃል በቃል በትላንትና ሁለት ሰኔ ስምንት ሁለት ሺህ አስራ ሰባት ዓመተ ምረት በጎርጎራ ሪዞርት በማረፍ ላይ የነበረች ሄሊኮፕተር የቴክኒክ ችግር አጋጥሞ ማጥማት ነበር። በችግሩ ምክንያት በሰው ላይ ያጋጠመ አደጋ የለም የሚል ነው። ሄሊኮፕተሯ ላይ ከተፈጠረው ችግር ጋር ተያይዞ ስማቸውን ሲነሱ ከነበሩት የአገዛዙ ባለስልጣናት መካከል ፕሬዚዳንት ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ርዕሰ መስተዳድር አረጋ ከበደ ዛሬ ከሰዓት ባህርዳር ከተማ ከአባይ ድልድይ እስከ ኤርፖርት መንገድ በማዘጋት ኮሪደር ሲጎበኙ ታይተዋል። ሆኖም ግን የኢትዮኒስ ምንጮች ጉዳት ደርሶባቸዋል በሚል ስማቸውን የጠቀሱት አቶ አገኘሁ ተሻገርና ኢንጂነር ሀብታሙ ኢተፋ ባህርዳር ላይ በምስል እንዳልታዩ ታውቋል። አማራ ክልል ታዲያ ከቀጠለው ጦርነትና ከሄሊኮፍተሩ አብራ ጋር በተያያዘ ከወራት በፊት ተመሳሳይ ጉዳይ አነጋጋሪ ሆኖ እንደነበር ይታወሳል። በወቅቱ ባህርዳር ኤርፖርት ማረፍ ላይ የነበረ ተዋጊ ሄሊኮፍተር መተን ጣልን በሚል ፋኖ ሲገልጽ፣ አገዛዙ በኩል ልክ እንደ ጎርጎራው ሁሉ የቴክኒክ ችግር እንጂ ተመታ አይደለም የሚል ማስተባባያ መስጠቱ አይዘነጋም። ይህ በእንዲህ እንዳለ በክሉ የሚደረገው ውጊያ በወታደራዊ ካምፖች ጭምር ጠናክሮ ቀጥሏል ሲሉም የመረጃ ምንጮቻችን ጨምረው ነግረውናል። ሌሊቱን በጎንደር ቀጠና አዘዞ ወታደራዊ ካምፕ አጠገብ የሚገኙት ጉብሪት ያገዛዙ አድማብተና ካምፕ በፋኖ ጥቃት ተከፍቶበታል ተብሏል። በዚህ ውጊያም ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ያሉት የፋኖ የመረጃ ምንጮች ለሰዓታት በቀጠለው ውጊያ ከተገደሉት በተጨማሪ አስር አድማብተና አባላት በፋኖ ተይዘዋል ተብሏል። በተመሳሳይ ማዕከላዊ ጎንደር ዞን ጭልጋ ቀጠና ስራባ ወታደራዊ ካምፕ የቦምብ ጥቃት እንደደረሰ በት የመረጃ ምንጮች ተናግረዋል። በዚሁ ጎንደር ቀጠና ታች ጋይንት ወረዳ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ገልጸዋል። በሌላ በኩል በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሬማ ቀጠና ዛሬ ከጠዋት ጀምሮ በአገዛዝ ጦርና ፋኖ መካከል ውጊያ መቀጠሉን ለማወቅ የተቻለም በጎጃም ቀጠና ዳንግላና ሰከላን ጨምሮ የፋኖ ኃይሎች የማጥቃት ውጊያ መክፈታቸውን የፋኖ የመረጃ ምንጮች ነግረውናል። በዳንግላ ከተማ የአገዛዝ ወታደራዊ ካምፕ ጥቃት ሲፈጸምበት፣ በሰከላ ደግሞ በርካታ የአገዛዝ ወታደሮች የተገደሉበት ውጊያ ተደርጓል ሲሉን አልተናገሩትም። በሌላ በኩል የአገዛዝ ጦር ኮማንዶና አየር ወለድ እዝ አዛዥ ሌትራል ጀነራል ሹማብደታም ራሱን ፋኖ ብሎ የሚጠራ ጽንፈኛ ኃይል አጀንዳ በመስጠት ኢትዮጵያን የማዳከም ስትራቴጂ እየሰሩ ያሉ የኢትዮጵያ ጠላቶች ናቸው ሲሉ ወንጅለዋል። አዛዡ በእነዚህ ጠላቶቻችን ላይ የተቀናጀ እርምጃ ወስደን ምኞት እና ቅዳቸውን እንደ ጠዋት ጤዛ ረግፈው እንዲቀር አደረግን ብለዋል። ጠላቶች ከውስጥ ባንዳዎች ጋር ቢቀናጁ በመስዋዕትነት ልማት እናስቀጥላለን ሲሉም ነው ሹማብደታም የተናገሩትም። ወላሂ ወላሂ ብለን ግድቡን ለባዕዳን አልሸጥንም አሉ። የአገሪቱ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ እያንሰራራች ነው ማለት የተናገሩ ሲሆን ለዚህ ምዳሴ ግድቡን ጠቅሰው አልተሸጠም ይላሉ። በአሁኑ ሰዓት ላለፉት ሰባት ዓመታት ከራሳቸው ዝብ ጋር ደም አፋሳሽ ጦርነት ያስቀጠሉት ፊልድ ማርሻሉም በሁለንተና ቀውስ ውስጥ የምትገኘው ኢትዮጵያን እያንሰራራች ነው ሲሉ ገልጸዋታል። በአሁኑ ሰዓት ታዲያ ፊልድ ማርሻሉ በተለያዩ ቦታዎች ላይ የሚያደርጓቸውን ንግሮች የቀጠሉ ሲሆን እንዴት ሀገሪቱ በውጊያ እንደቀጠለችና ራሳቸውን ለመጠበቅ ያደረጉትን ውጊያ ጨምሮ ሀገሪቱን ለመጠበቅ የተደረገው ውጊያ ነው ማለት ሲገልጹ ይደመጣል። በትናንትናው እለትም ወደ ምዕራብ ኢትዮጵያ ክፍል አቅንተው የነበሩት ፊልድ ማርሻል ብርሃኑ ጁላ ወላሂ ወላሂ ብለን ግድቡን ለባዕዳን የሰጠነው ግድብ አይደለም፣ ወይም ገንዘብን ማግኘት የሸጥነው ግድብ አይደለም በማለት ሲናገሩ ተደምጠዋል። ህዳሴ ግድብ ብሔራዊ ግድባችን ነው፣ ብሔራዊ ሀብታችን ነው። ህዳሴ ግድብ ወላሂ ወላሂ ብለን ለባዕዳን የሰጠነው ግድብ አይደለም፣ ወይም ገንዘብ አግኝተን በገንዘባችን ገንዘብ ለማግኘት የሸጥነው ግድብ አይደለም። ፊልድ ማርሻል ወላሂ ወላሂ ብለን አልሸጥነውም በገንዘብ አለወጥነውም በማለት ለማስተባበል የተነሱት አለቃቸው አብይ አህመድ በግብፅ ካይሮ ቤተ መንግስት ወላሄ ወላሄ ብለው በመማል ግድቡ ለግብፅ ሸጠዋል የሚለው ተጨባጭ መረጃ አላለፉት ሰባት ዓመታት ሲቀርባቸው መቆየት ተከትሎ ነው። ታዲያን አብይ አህመድ የዚህን መሀላቸውና የግድቡን ሽያጭ ጉዳይ በተመለከተ ግን ያሉት ነገር እስካሁን የለም። በሌላ በኩል በአሜሪካ የገንዘብ ግምዣ ቤት ገንዘብ አቅራቢነት በትራምፕ አሰራር አስገዳጅነት የዳሴ ግድቡን የማመንጨት አቅም፣ የውሃ መያዝ ሂደትና የኤሌክትሪክ የማመንጨት አጠቃላይ እንቅስቃሴና አቅሙን ለማዳከምና ለአመታት ለማስተጓጉል ወይም ለማራዘም ከ15 ቢሊዮን ዶላር በላይ ለመቀበል የተደረገ የሽያጭ ድርድር ነው። በገንዘብ አልሸጥነውም ሲሉ ፊልድ ማርሻሉ ተናገሩትም፣ ይህን ድርድርና ሽያጭ በተመለከተ በሰዓቱ የነበሩ ሰዎች አንቀበልም ብለው ፊርማቸውን ሳያስቀምጡ መውጣታቸውን ተከትሎ የአገዛዙ ታዲያ የውጭ ጉዳይ ሚኒስቴር መሪነት በግልጽ እዳሴ ግድባችን ለእኛ ነው ማለት ዘመቻ መክፈቱም ይታወሳል። አስቀድሞ አለቃቸው አብይ አመድ የእዳሴ ግድቡን ብሔራዊ ፕሮጀክት ወይም ሀገራዊ ፕሮጀክት አይደለም ኢህአዲግ ለፖለቲካ ብሎ የገነባው ነው፣ በሚቀጥለው አስር አመታትም አያልቅም ብለው አጣጣሉት ሲሆን ፕሮጀክቱ ዛሬ ላይ ግን ፊልድ ማርሻሉ የአባቶቻችን ኪስ የታጠበበት እንዲሁም የአገሪቱ ካዝና የደረቀበት ሀገራዊ ፕሮጀክት ነው ማለት ሲናገሩ ተደምጠዋል። የመንግስታችን ካዝና የተራወተበት የአባቶቻችን ጥሪት፣ የእናቶቻችን መቀነት ሀብት የፈሰሰበት ግድብ ነው። ህዳሴ ግድብ ሀብት በልቶ ብቻ የተገነባ አይደለም። ህዳሴ ግድብ ደም የፈሰሰበት በደም የተገነባ ግድብ ነው። ህዳሴ ግድብ በደም ህዳሴ ግድብ ደም የፈሰበትና በደም የተገነባ ነው የሚለው ንግግራቸው የተሰማው የህዳሴ ግድብ የሰራዊቱ የህዳሴ ኮርስ ሶስተኛ ዓመት የምስረታ አባል ላይ ባደረጉት ንግግር ነው። ፊልድ ማርሻሉ በህዳሴ ግድብ ቀጠና ተገኝተው ባደረጉት ንግግር ሀገራዊ ፕሮጀክትን ከአደጋ መከተን አጠናቀናል ሲሉ ይጨምራሉ። በዚህ ቀጠና የነበረውን የአገዛዝ ውድቀት ለዚህ ዓመታት በፊት ፊልድ ማርሻሉ 15 ታጣቂዎች ከሱዳን ሰልጥነው መጥተው ተዋጉንና ዋና አላማቸውም ደግሞ የህዳሴ ግድቡን ግንባታ ማደናቀፍ ነው ማለታቸው ይታወሳል። ፊልድ ታዲያ በሰዓቱ ደግነቱ እነሱ ትንሽ ነበሩ፣ እኛ ግን ከባድ መስዋዕትነት ከፍለን አጠፋ ናቸው ማለት ግዳሴ ግድብን ሊያደናቅፍ የነበሩ ኃይሎችን ደምስሰናል ማለታቸው አይዘነጋም። የብልጽግናው አገዛዝ ከህዝቡ ደብቆ ግልጽነት በጎደለው መንገድ ሲፈልግ እያጣጣለ እያራከሰ፣ ሲፈልግ ደግሞ እያሞካሸና ለቃለመጠየቅ ባክግራውንድ በማድረግ በሚፈልግበት መንገድ እየተረከ የህዳሴ ግድቡን ለማጠናቀቅ ተቃርብ ያለው ብሏል። ግድቡ ሙሉ በሙሉ ያልተጠናቀቀና ሲጠናቀቅም ሊይዘው የሚገባው የውሃ መጠን ያልያዘ በአጠቃላይም ከነበረ መተከል ከነበረባቸው 14 ተርባይኖች 11 ብቻ እንዲሆን የተደረገ ከሚያመርተው የኃይል መጠን በ15 በመቶ የቀነሰ መሆኑን የሚያሳዩ ግልጽ መረጃዎች በመንግስት ይፋ ቢደረጉም ምክንያቱም ሆነ ማስተባበያው ግን አልተነገረም። አሁን ግድቡ ተጠናቋል ተብሎ የምረቃ ዝግጅት በመቶ ሚሊዮኖች ብር ወጪ በሚዘጋጅበት በዚህ ጊዜ ግድቡ የኤሌክትሪክ ማምረት ጀምሯል ቢባልም የተተከሉ ተርባይኖች ቁጥር ግን ገና ከግማሽ በታች ስድስት ብቻ እንደሆነና የውሃ መጠኑም አሁን ላይ ለማያዝ እንጂ ሙሉ ለሙሉ እንዳላለቀ ዝቅተኛ ደረጃ ላይ መሆኑን የራሱ ያገዛዙ የውሃና የኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ መናገራቸው ተዘግቧል። በትግራይ ክልል የሚገኙ ትምህርት ቤቶች ለ2018 ዓ ም የትምህርት ዘመን ምንም አይነት የክፍያ ጭማሪ እንዳያደርጉ ተከልክለዋል። የፌደራል ትምህርት ሚኒስቴር ይህንን ጉዳይ ቢፈቅድም በትግራይ ክልል ግን የተከለከለ ሆኗል። በአዲስ አበባ ደግሞ ከዚህ በአዲስ አበባ ከተማ አስተዳደር ስር የሚገኙ ትምህርት ቤቶች ደግሞ አሁን ላይ 65 በመቶ የትምህርት ክፍያ መጨመር ቻላች ተብሏል። የትግራይ ክልል ትምህርት ቢሮ በክልሉ የሚገኘው የግል ትምህርት ቤቶች በቀጣይ ዓመት 2018 የትምህርት ዘመን የተማሪዎች ክፍያ ጋር በተያያዘ ምንም አይነት ጭማሪ እንዳያደርጉ ከልክሏቸዋል ተብሏል። ትምህርት ቢሮ የጻፈው ደብዳቤ እንደሚያሳየው በክልሉ የሚገኙ በቀን በማታም ሆነ በርቀት የሚያሰሩ ትምህርት ቤቶች ክፍያቸው ከተያዘው የ2017 ዓ ምት ክፍያ መብለጥ የለበትም፣ ብሏል። በተያዘው ዓመት 2017 የአገሪቱ የትምህርት ሚኒስቴር በወጣ አዋጅ መሰረት የግል ትምህርት ቤቶች ለሚሰጧቸው አገልግሎቶችና ትምህርቶች ከፍተኛ ዋጋ ተመን ሊወጣ እንደሚችል መደንገጉን ጠቁሟል። የትምህርት ሚኒስቴር ግንቦት 26 ቀን 2017 ዓ ምት ለክሉ ትምህርት ቢሮ በጻፈው ደብዳቤ ሚኒስቴሩ የአዋጁን ዝርዝር አፈጻጽም እስኪያወጣ ድረስ መስተጓጎል እንዳይፈጠር የክሉ ትምህርት ቢሮ ድንጋጌው እንዲያስፈጽሙ ክልላ እንደሰጠው አስታውቋል። በዚህም መሰረት የትምህርት ቢሮ ማኔጅመንት ዝርዝር ጉዳይን አጥንቶ ከፍተኛ የክፍያ ጣሪያ ተመን እስኪያሳውቅ የ2018 ዓም የትምህርት ዘመን የመደበኛ የማታ ወይም ደግሞ የርቀት ትምህርት ጋር በተያያዘ የሚኖሩ ክፍያዎች እያንዳንዳቸው ትምህርት ቤቶች ቢበዛ ማስከፈል የሚችሉት በ2017 ያስከፈሉትን ክፍያ ብቻ መሆን አለበት ብሏል። ታዲያ በክልሉ የሚገኙ መደበኛ ትምህርት ቤቶች የሚያስተምሩ የመንግስት ትምህርት ቤቶች መመዝገቢያ ጨምሮ ምንም አይነት የትምህርት ክፍያ አገልግሎት የለምና ያለው የትግራይ ክልል በአዲስ አበባ ግን ከዚህ የተለየ ሆኗል። በአዲስ አበባ ያሉት ትምህርት ቤቶች አሁን ላይ 65 በመቶ ጭምር መጨመር ችላላችሁ ማለት የከተማ አስተራሩ ፈቅዶላቸዋል ነው የተባለው። በ2018 ዓም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞው የክፍያ ጭማሪ መነሻ ሀሳባቸውን አቅርበዋል ሲባል የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ሲሉ የከተማ አስተራሩ የትምህርት ስልጠናና ጥራት ቁጥጥር ባለስልጣንም ተናግረዋል ተብሏል። ከትምህርት ቤቶች ውስጥ አስር በመቶ የሚሆኑት ብቻ እስከ 50 በመቶ የጭማሪ ተጨማሪ ሀሳብ ያቀረቡ በመሆኑ ቀሪ 90 መቶ ያሉ ደግሞ ከ75 እስከ 265 መቶ ጭማሪ ማቅረባቸውን አቶ ኢዘዲን ተናግረዋል። አንድ ትምህርት ቤት 65 መቶ መጨመር እንደሚችል የተፈቅዶለታን የተባለ ሲሆን አሁን ላይ ታዲያ አንደኛ ደረጃ ትምህርት ቤቶች እስከ 40 መቶ፣ በመካከለኛ ደረጃ ትምህርት ቤቶች ደግሞ እስከ 45 መቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 መቶ ዋጋ መጨመር ይችላሉ ተብሎ በአዲስ አበባ ተፈቅዶላቸው እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ይፋ አድርጋለች። የኢራን ፕሬዚዳንት ዜጎች ወንጀለኞች እንዲጋፈጡ ጥሪ ሲያቀርቡ የአለም አቀፍ የአቶሚክ ኤነርጂ ኤጀንሲ እስራኤል በኢራን ኒውክሊየር ተቋማት ላይ ባረሰችው ጥቃት ለመነጋገር ዛሬ አስቸኳይ ስብሰባን ጠርቷል። በሌላ በኩል ግን ኢራን የኒውክሊየር ድርድር የሚቀጥል ከሆነ አሜሪካ የእስራኤልን ጥቃት ማውጋዝ አለበት ባይ ናት። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት ታዲያ እስራኤል የቴህራን የአየር ክልል መቆጣጠሯን ይፋ አድርጋለች። የእስራኤል መከላከያ የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ዴፍሪን ለመገናኛ ብዙኃን በሰጡት መግለጫ የኢራን አንድ ሶስተኛ የምድር ለምድር የሚሳይል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከመቶ ሀያ በላይ የሚሳኤል ማስወንጨፊያዎች ማውደሙን ነው በይፋ ያገለጸው። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረች ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛው ወድሞባታል ተብሏል። የአየር ኃይሉ ትላንት ምሽት ብቻ ከ20 በላይ ማስወንጨፊያዎች ማውደሙን የገለጸው ቃል አቀባዩም ከደቂቃዎች በፊት ወደ እስራኤል ሚሳይሎች ለማስወንጨፍ ጥቅም ላይ ውለው እንደነበረ ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋን ውስጥ ወደ አንድ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ ከ50 የሚጠጉ ተዋጊ ጀቶችን ማሰማራቷንም ተናግረዋል። በዚህ ጥቃት የሚሳይል ማከማቻ ስፍራዎች ማስወንጨፊያዎችና ና የማዘዣ ማዕከሎች ወድመዋል ነው የተባለው። ይህ በእንዲህ እንዳለ ታዲያ የኢራን ፕሬዚዳንት ዜጎቹ ወንጀለኞች እንዲጋፈጥሩ ያቅርበዋል። የኢራን ፕሬዚዳንት ማሱድ ፔሸሽኪያን ኢራናውያን ኢራን የገጠማ የሰራተኛ ወንጀለኛ ጥቃት በጋራ እንዲጋፈጡ በአንድነት እንዲቆሙ እንዲጸኑ ሲሉ ጥሪ ማቅረባቸውን ቢቢሲ ዘግቧል። ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፔዜሽኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ይላሉ። ጠላት ኢራንና ሕዝቦቿን በግድያና በሽብር ሊያጠፋቸው አይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባ አላማው አንግበው መንገዱን የሚቀጥሉ በመቶች የሚቆጠሩ ጀግኖች አሉ ይላሉ ፔዜሽኪያን። አገራቸው የኒውክለር ጦር መሳሪያን ለመታጠቅ እንደማትፈልግ ነገር ግን ከኒውክለር ኃይልና ሕዝቦቿን በሚጠ ምርምር የመጠቀም መብት እንዳላት በድጋሚ ተናግረዋል። ኢራን የኒውክሊየር ድርድር የሚቀጥል ከሆነም ታዲያ አሜሪካ የእስራኤልን ጥቃት እንድታዋግዝ በግልጽ ጠይቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩት ትላንት እሁድ ሊካሄድ ታቀደው የነበረው የአሜሪካና ኢራን የኒውክሊየር ድርድር ከተሰረዘ በኋላ ድርድሩ እንዲቀጥል አሜሪካ እስራኤልን እየፈጸመች ያለችውን ጥቃት ማውገዝ አለባት ብላለች። ኢስማኤል ባጋይ አሁን ባለው ሁኔታ ድርድሩ ትርጉም የለሽ በማለት በድጋሚ የገለጽ ሲሆን፣ ዩናይትድ ስቴትስ በጥቃቱ ተባባሪ ነች ሲሉ ወንጅሏታል። በተጨማሪም ኢራን ፓርላማ ከኒውክሌር ስምምነት ለመውጣት የሚወስን ከሆነ ውሳኔው አስገዳጅ እንደሚሆን ተናግረዋል ኢራን የኒውክሌር ምራ ግብሯ ለሰላማዊ አገልግሎት የሚውል መሆኑን ስትገልጽ ብትቆይም እስራኤል ግን በዚህ ሀሳብ አትስማማም የአቀፉ አቶሚክ ኤነርጂ ኤጀንሲ የቦርድ አባላት የእስራኤል ወታደራዊ ጥቃት በኢራን የኒውክሌር ተቋማት ላይ የሚያስከትለውን አደጋ ለመወያየት ዛሬ በኤጀንሲ ዋና መስሪያ ቤት አስቸኳይ ስብሰባ ያደርጋሉ ስብሰባው የተጠራው በኢራን ሲሆን የሩሲያ ቻይና ና ቬንዙዌላ ድጋፍን አግኝቷል ይላል ቢቢሲ ኢራን መጀመሪያ ላይ በሳምንቱ መጨረሻ የእስራኤልን ለመጣት የሚያወግዝ የውሳኔ ሀሳብ ማቅረብ ፈልጋ ነበር ነው የተባለው። ይሁንና ቢቢሲ ያነጋገራቸው ዲፕሎማቲክ ምንጮች እንደገለጹት የውሳኔ ሀሳቡ የብዙን ድጋፍ ያስገኛል ተብሎ አይታሰብም ነው የተባለው። በዚህ ምክንያት ኢራን አሁንም የእስራኤልን ድርጊት ማውገዝ ያካተተ አጠቃላይ መግለጫ ለማቅረብ ተዘጋጅታለች ተብሏል። ይህ አስቸኳይ ስብሰባ የተጠራው በኢራንና በእስራኤል መካከል እየተካሄደ ያለው የሚሳይል ልውውጥ መካከል እስራኤል በናታዝና ፎርዶውን የሚገኙ የኢራን የኒውክሌር ቦታዎች ላይ ያነጣጠረ ጥቃት መሰንዝሯን ተከትሎ ነው። የኒውክሌር ስጋት ለመፍታት ወታደራዊ እርምጃ በኤጀንሲ አባል ሀገራት ስምምነት መሰረት ተቀባይነት ያለው መንገድ ሆኖ አያውቅም። ነገር ግን ሁለቱ ሀገራት የሚያደርጓቸውና የሚወስዷቸው እርምጃዎች አሁን ቀጥለዋል። የተወዳችሁና የተከበራችሁ የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው